ልጆች ላይ የጉንፋን ወይም ሌላ ህመም ምልክት ሳይኖር ትኩሳት ካስተዋሉ ምናልባት ልጆ በሽንት ቧንቧ ኢንፌክሽን ተጠቅቶ ሊሆን እንደሚችል ያውቃሉ? ሰላም ወላጆች፣ ዶክተር አኗርን የህፃናት ስፔሻሊስት አኪም ዛሬ የምነጋገረው ስለ ሽንት ቧንቧ ኢንፌክሽን ነው። የሽንት ቧንቧ ኢንፌክሽን አራስ ልጆችን ጨምሮ በማንኛው ዕድሜ ክልል ላይ ሊከሰት ይችላል። በብዛት ግን ከሶስት ወር እስከ ሁለት ዓመት ያሉ ህፃናት፣ ሴት ህፃናት እና ያልተገረዘ ወንድ ህፃናት ላይ ይከሰታል። እነዚህ ምልክቶች አብዛኞች ወላጆች ሊያስተውሉት ይችላሉ። አንደኛ ትኩሳት ምንም አይነት የጉንፋን ምልክት ሳይኖር ሁለተኛ፣ ሲሸኑ ማልቀስ ወይም መነጫነጭ። ሶስተኛ፣ የምግብ ፍላጎት መቀነስ ወይም ማስመለስ። አራተኛ፣ ሽታ ያለው ወይም የደፈረሰ ሽንት መሽናት። አምስተኛ፣ ድካም ወይም እንቅስቃሴ መቀነስ። ኢንፌክሽን ያለወትሮ እንዲተኙ ሊያደርጋቸው ይችላል። ተለቅ ያሉ ልጆች ላይ ቶሎቶሎ መሽናት፣ አልጋ ላይ መሽናት ወይም የታችኛው የሆድ ክፍል ህመም ሊኖራቸው ይችላል። እነዚህ ምልክቶች ካዩ ችላ አይበሉ። ያልታከመ የሽንት ቧንቧ ኢንፌክሽን ኩላሊትን ይጎዳል። እነዚህ እና የመሳሰሉ ምልክቶችን ለማየት ፎሎ ያድርጉ። መልእክቱ ለሌሎች ወላጆች እንዲዳረስ ላይክ፣ ኮፒ ሊንክ እና ሪፖስት ያድርጉ። አመሰግናለሁ።